በየ ዘመናቱ ቤተክርስቲያን ጥንቁቅ ስለሆነች አባቶቻችን የሚገርም ስርዓት አስቀምጠዋል። የመከራ ጊዜ ሕግና የሰላም ዘመን ሕግ ሁለት አይነት። አሁን ለምሳሌ አንቀጻ ቅዳሴ ላይ ስንደርስ እናየዋለን እንጂ በቤተ ክርስቲያኗ የቀዳሾች ቁጥር እስከ 24 ይፈቀዳል። 24 ቁጥር ማለት ነው፣ መቅደሱ ከበቃው። ከዚያም ዝቅ ሲል እስከ 12 ለምን? ቤተክርስቲያኒቱ ክርስቲያኒቱ ሰማያዊት ስለሆነች 24 የ24ቱ ካህናተ ሰማይ ምሳሌዎች ናቸው፣ መንበሩን የሚያጥሩት። እንዲሁም አቡነ ተክለ ሃይማኖት 25ተኛው ሆኖ የስላሴ መንበራት ነዋል። ስለዚህ የዚያ ምሳሌ ስለሆነች ቤተክርስቲያን ክርስቲያን 12 ደግሞ በ12ቱ ሐዋርያት ትምህርት ጸንታ የምትኖር መሆኗ ለመግለጽ ቀዳሾች 12 ሆነው ሊገቡ ይችላሉ። ይህ ግን የሚሆነው መቼ ነው ከተባለ ሰላም ዘመን ሲሆን የአገልጋዮች ቁጥር ብዙ ሲሆን ይህን ማድረግ ይቻላል። ግን ቤተክርስቲያን ሁል ጊዜ በዚህ ዓለም ያለችው ቤተክርስቲያን ሁል ጊዜ የተደላደለ ኑሮ አትኖርም። ጥቂት ጊዜ የምታርፍ እንጂ ደግሞ መከራ ይመጣባታል። በምድር ያለችው ቤተክርስቲያን ምታርፈው ተጋድሏን ፈጽማ ወደ ዘላለማዊ ረፍት ስትሄድ ነው። ያለዚያ ግን ረፍት አይኖራትም። አንዳንድ ሰዎች ይህን ይጠይቃሉ። ለምንድን ነው እንደዚህ የሚሆነው? እግዚአብሔር ስንት ዝም ይላል ታያላችሁ ክርስቲያኖች ይሳደዳሉ በየቦታው እውነትም በመናገራቸው በመገለጣቸው መከራን የሚያዩት መድረሻ ነው የሚያውቁት ክርስቲያኖች በዚህ ዓለም በእኛም ሀገር በውጭም አለ ለምንድን ነው ይሄ የሚሆነው የምትሉ ከሆነ በዚህ ዓለም ህይወቷ ይሄ ነው ቤተክርስቲያን የምታርፈው መቼ ነው ከመሳደድ ከመንገላታት። የማን የማንን የስድብ ውርጅብኝ ከመቀበል ምታርፎ፣ መጀመር ተጋድሏን ፈጽማ ስትጨርስ ከዚህ ዓለም ተጋሎ አውቅቱ ወደ እግዚአብሔር መንግስት ስትሄድ ያኔ በቃ አትቆስልም፣ አትደማ፣ አትሰደድ፣ አትታሰር፣ አትቃጠል፣ መከራ አትቀበል፣ በቃ ጨረሰች። በእውነት በመካከል ሳንሰነካከል ለዚያ ከሩ ሁላችንም የሚያብቃ ቤተክርስቲያን የምንባለው የኛ ህብረት ስለሆነ ማለት ነው። እና በዚህ በዚህ ምክንያት ሰው በማይገኝበት ጊዜ እስከ ሁለት ቀዳሽ ገብቶ በመናገር ስጋ ወደሙ ያቀብል ይችላል። ሁለት አንድ ቄስና አንድ ዲያቆን። አሁን በዚህ በአውሮፓ በሚባለው ዓለም ያለችው የኛ ቤተ ክርስቲያን አንድ ቄስ አንድ ዲያቆን ሆኖ ነው የሚቀድሱ። ለምን ሰው የለማ። ስለዚህ ዘመነ አጸባ ይባላል። የችግር ወቅት ሕግ አለ ደግሞ የሰላም ዘመን አለ። ለምሳሌ እኛ እንዲህ ሚል አለ። ሁለት ሆነ የሚቀድስ። እንግዲህ ገብቷችኋል። አገልጋዮች ያሉበት ስለሆነ ማለት ነው። የምኖርበት ምድር ወይም ደግሞ አሁን ባለንበት ሁኔታ አምስት ልዑካን ሆነን መቀደስ የሚያስችል ሁኔታ ላይ ነው። ጨርሶ ከሌለ ካህናቱ አልቀው አገልጋዮች ተመናምነው ቢሆን ግን ሰው ሥጋው ደግሞ ሳይቀበል ስለማይኖር እስከ ሁለት ድረስ ተፈቅሯል። ከሁለት በታች አይቻልም። አንድ ሆኖ መቀደስ አይቻልም። እንደዚህ ሁሉ ይሄኛው አንዱ ሰለስቱ ሜት የሰሩልን ህግ፣ ምናልባት ክፉ ክፉ ንጉስ ቢነግስ፣ በምትኖሩበት ሀገር ክፉ ንጉስ ነግሶ የክፋቱ ደግሞ መጨረሻ ምንድነው? ቤተክርስቲያን እንዳትሄዱ ቢከለክላቸሁ ብለው ስራ ሰርተውልናል። ቤተክርስቲያን እንዳይሄዱ ቢከለከሉ ምዕመናን በቃ በራቸው ላይ ቆመው አትሄዱም፣ ኪዳን አታደርሱም፣ አታስቀድሱም፣ አትቆሩም የሚል አዋጅ ቢበታ እንደ ዘመነ ሰማዕታት ማለት ነው። በዘመነ ዲዮቅልጥያኖስ ውስጥ አይደለም ቤተክርስቲያን መሄድ፣ ክርስቲያን ሆኖ መጠራት ወንጀል ነበረ እና ይህ ጊዜ ሲሆን በቃ እንግዲህ እግዚአብሔር ቀን እስኪያወጣ ድረስ ዝም ብለህ የሚቀመጥ ነው የሚባል አይባልም አሉና እንስራጸሩ እሱ ምንድን ነው ቤተ ክርስቲያን እንዳትሄዱ ቢከለከላችሁ ከክፍሉ ሊቀ ጳጳስ ከሀገረ ስብከቱ ሄዳችሁ ሊቀጳጳሱ ከራሱ ቤት ቀድሶ ያቆርባችሁ፣ ይላል። ቀድሶ ያቆርባችሁ ለምን ከተባለ ከኤፒስኮፖስ ቤት ታቦት ስለማይጠፋ፣ ታቦት በሌለበት ቅዳሴ አይቀደስም። እንደምናውቀው አሁን እዚህኛው ቤተክርስቲያን የሚሰራው ላይ አንቀደስም አይደል? ደህና መሻችሁ፣ እዚህ አሁን እንቀድሳለን። አዲሱ ህንፃ ላይ የምንቀድሰው የት ነው? እዚህ የማንቀድሰው ለምንድን ነው? በዋናነት ህንፃው ስላላለቀ ብቻ አይደለም ታቦት ስለሌለ ታቦት ሲገባ ነው የሚቀድሰው የአዲስ ኪዳን መስዋዕት የሚከበረው በታቦቱ ላይ ነው ታቦቱ ላይ ነው መስዋዕት የሚቀመጠው ማለት ነው ስለዚህ ከታቦ ከሊቀ ጳጳሱ ቤት ታቦት ስለማይጠፋ እሱም ስለሆነ ባርኮ ቢልከው እሱ ቀድሶ ያቁርባችሁ መቼ እስከ መቼ ቀን እስኪወጣላችሁ ድረስ ደግ ቀን እስኪመጣላችሁ ድረስ እያላችሁ ሙሉ ምናልባት ወደ ሊቀ ጳጳሱን ቤት መሄድ አትችሉም ብትባሉ፣ ግን ይላል በያላችሁበት ሆናችሁ መዝሙረ ዳዊት ድገሙ አሉ። እስኪ በሉ ምን ድገሙ? መከራውን አሳልፍልን እያላችሁ መዝሙረ ዳዊት ድገሙ። የተወደዳችሁ የእግዚአብሔር ቤት ሰዎች አሁን ጧጧ ስንመጣ ማታም በየቤታችን የምንጸልየው ጸሎት ይኖራል። በጣም ጥሩ ነው። መዝገበ ጸሎት ያላችሁ እህት ወንድሞቻችን እናቶቻችን አላችሁ። እሱን ጸልዩ። በጣም ጥሩ ነው፣ ግን መዝሙረ ዳዊት አስቀድሙ። በምትችሉት መጠን ከቻላችሁ የዕለቱም ካልቻላችሁ፣ አስሩን፣ ካልቻላችሁ አንድ መዝሙር ሊሆን ይችላል። ብቻ ግን መዝሙረ ዳዊት አስቀድሙ በጸሎታችሁ። ምን ብለዋል አንድ አባት በአንድ ገዳም የተደረገውን ተአምር ሲናገሩ፣ ስለ መዝሙረ ዳዊት። አሁን ለምንድን ነው ይሄን የምንለው? ካላት ነው ምስጢር ስላለው፣ አንደኛ ከመከራ የሚያወጣ ጸሎት ነው የዳዊት መዝሙር። እያንዳንዱ የተደረሰው መዝሙር ጊዜ ኖሮ ምክንያቱም ብናየው በመከራ ውስጥ ሆነው የነበሩ ሰዎች የጸለዩት ጸሎት ነው፣ ዳዊትን ጨምሮ። ለምሳሌ ዳዊት ቤርሳቤን ፈልጎ ኦሪዮንን አስገድሎ ከዚያ ዝሙትና ቀቲል፣ ሰው መግደል በፈጸመበት ጊዜ ነብዩ ናታን መጥቶ በምሳሌ መስሎ በደል እንደሰራ ሲነግረው እያለቀሰ ይላል እግዚኦ በመዐትከ ኢትቅሰፈኒ። መዝሙር ሰባት አቤቱ በቁጣህ ማት አትቅሰፈኝ፣ እያለ ጸልዋል። ስለዚህ ቁጣውን አሬቅልን ማቱን አሬቅልን እያለ መዝሙር ዳዊት ብንደግም እግዚአብሔር ይሰማናል። ስለዚህ በችግር ስትሆኑ መዝሙር ዳዊት ድገሙ ብለው የእንስራት ሰርተዋል። ከመከራ ያወጣል፣ ሌላውም ያወጣል፣ ግን በጸና ለመናገር ነው። በተመሳሳይ አንድ አባት አንድ ገዳም ሄደዋል እና እዚያ ገዳም ውስጥ የአንዱ አባቶች በየዛፉ ቆሞ ይጸልያሉ። ሲጸልዩ አንድ አባት ቆሞ ውዳሴ ማርያም ይደግማል፣ አንዱ ዛፍ ላይ አንዱ ደግሞ መልክአ ሚካኤል ይደግማል፣ አንዱ ደግሞ የቅዱሳን መልክ ይደግማል፣ አንዱ ዛፍ የናቡነ ገብረ መንፈስ ቅዱስን የናቡነ ተክለ ሃይማኖትም ማለት ነው። አንደኛው ደግሞ መዝሙረ ዳዊት ይደግማል እና ጉዳሴ ማርያም ይደግመው መቤታችን እርጎ ስታጠጣው ያያ። ይህ ይሄ አባት በቅቶ ነበር ይል። መነኮሳቱ ለነሱ አይታያቸው። ምን ይሆነ ነው ኮ ብናውቀው ኖሮ አንሰለችም ነበር። ክርስቲያኖች ጉዳሴ ማርያም ስንደግ ምን ያህል ጣፋጭ ህይወት ውስጥ እንዳለን ይገባ፣ አይሰለችም ነበር። ስለማይታየ ነው እና አያዩትም። የአባት ግን ከመራመጡ ያያቸዋል እርጎ ስታጠጣው ምን የታደለ ሰው ነው፣ ውዳሴ ማርያም የሚደግም ሰው እንዴት የታደለ ነው ማለት ነው ብሎ አድንቆ ልፍ ሲል መልካ ሚካኤል የሚደግመውን አገኘ። ያ ደግሞ አጋንንት በዙሪያው እንደ ዝንብ ሊወሩት ሲሉ ቅዱስ ሚካኤል በረቂቅ ሰይፍ አጋንንቱ ሲያባረርለት ያያል። ለካ የቅዱስ ሚካኤልን ድርሳሙን መልኩን የሚደግም ሰው ሰይጣን አይቀርበውም ብሎ አድንቆ ልፍ ሲል የቅዱሳን መልክ ይደግማሉ ከነሱ ደግሞ ካፋቸው ማር ይጠበጠባል። በዚህ ተደንቆለት ሲል መዝሙረ ዳዊት የሚደግም አባት አገኘ። እርሱ ግን ይላል መዝሙረ ዳዊት ሲደግም በልቡ ላይ ስላሴ ሲቀመጡ አያቸው ይላል፣ ስላሴ ሲያሩ። ስለዚህ ይሄን ስለሚያውቁ አባቶቻችን ጨርሶ መንቀሳቀስ፣ ክርስትናችሁ መኖር የማትችሉበት ሁኔታ ቢፈጠር መዝሙረ ዳዊት ድገሙ። ይሄ ግን በኤጲስቆጶሱ ቤት ሥጋው ደግሞ ተቀበሉ። እቤታችሁ ሆናችሁ መዝሙረ ዳዊት ድገሙ ግን ያልናችሁ ዘመኑ ክፉ ከሆነ ነው እንጂ በሰላም ዘመን ቤተክርስቲያናችሁ መጥታችሁ፣ አስቀድሱ፣ ቁረቡ፣ ዳዊቱንም እዚህ ድገሙ ብለው ስርዓት ሰርተዋል። ይህን ስርዓት ጠብቀን እንድንኖር ማን ይርዳን? ክርስቲያኖች ማን ይርዳን? በቤተ ክርስቲያን የሚሰራውን የሚሰራው ስራ ደፍሮ በቤቱ የሰራ ሰው የተለየ የተወገዘ ይሁን ብለዋል። ለምሳሌ በቤታችን በቤተ መቅደስ የሚደረገውን ነገር ማን ቤታችን ወስደን አናደርገው? ጸሎት እንጸለያለን፣ ግን እንዲሁ ዝም ብለን ማድረግ የለብንም። እዚህ የሚደረገውን ስርዓት በሙሉ ማለት ማድረጌ ይህን ማድረግ አይገባም። ቤታችን ውስጥ የግል ጸሎትና የቤተሰብ ጸሎት ልናደርግ እንችላለን። አንድስ እንኳን ደግሞ ቤተክርስቲያን ከመጣችሁ በኋላ ማንም ሰው ቤተ መቅደስ ገብቶ አይቀመጥ አትቀመጡ። አሁን ይህንን ስል እንዲሁም አንድ ነገር ትዝ አለኝ። ብዙ ጊዜ ቤተ መቅደስ አሁን አሁን እንዲሁም የመቀመጫ ቦታ በተለይ ቅዳሴ እስኪጀመር ድረስ የደራ ወሬ የሚወራበት ቦታ ማለት መቅደስ ነው ቤተ መቅደስ ውስጥ በጣም የሚያስደነግጥ ነገር ነው። በነገራችን ላይ ክርስቲያኖች ማስተዋል አለብን ራሳችን መመርመር አለብን። በጣም አስፈሪ ነገር ነው። አሁን እንደውም በቅርቡ የአዲስ አበባ ሀገረ ስብከት ያወጣው አንድ እንትን አለ። በዜና ሁሉ ተዘግቧል። በጣም በአለም አለማውያን ሚዲያዎች ተደንቀው ዘግበውታል። እሱ ምንድን ነው? ምመናንን ጨምሮ አገልጋዮችን ጭምር በጠቅላላ ሞባይል ይዘው ቤተመቅደስ እንዳይገቡ ማለት ነው የተነገረውን አዋጅ ሰምታችኋል። ይሄ ለምን እንደሆነ ታውቃላችሁ? ያለንበትን ቦታ ረስተ ነው። ቤተ መቅደሱ ውስጥ ፌስቡክ የሚጠቀማለን፣ ቲክቶክ የሚጠቀማለን። ይሄ ቦታ ግን የማን ቦታ ነው? መላይት በመፍራትና በመንቀጥቀጥ እግዚአብሔር የሚያመሰግኑበት ቦታ ነው። ያውም በቅዳሴ ሰዓት አስተውል። እንደዚህ ያለ አዋጅ እስከሚወጣ ድረስ ሰው ለምን ተደፋፈረ? ከታች እስከ ላይ ማለት ነው ሁሉም ስለደነቃቸው የክርስትናችን ግን ጠላት ሆኖ ስንኩ ማለት ነው ከክርስቶስ በልጦብን ከስጋው ከደሙ ከቅዳሴው በልጦ ሰው የሞባይልና የቲክቶክ ጾር አጥቀቶት እንዲህ ያለ ስርዓት እስኪወጣ ድረስ አይገርማችሁ በጣም ነው የሚገርመው ማስተዋል አለብን ለዚህ ኮኖ ዲያቆኑ ይሄ የቄሱን ቃል ያቃለል አይነት የሚለው ወይም የሳቀና የተነጋገረ በቤተክርስቲያን ውስጥ በከፋት የቆመ ቢኖር ጌታችን ኢየሱስ ክርስቶስን እንዳሳዘነው በእርሱም ላይ እንደተነሳሳ ሕይወት ይረዳ። ስለ በረከት ፈንታ መርገም፣ ስለ ኃጢአት ስርየት ፈንታ ጋን ነመሳት ይቀበላል። ለምን ለምን በበረከት ቦታ መርገም እንወስዳለን? በነገራችን ላይ ቤተክርስቲያን የደከመው የታመመ ከፍተኛ እርግና ላይ ያሉ እርጅና ማለት ነው እናቶችና አባቶች የሚቀመጡ አሁን እንዲያውም አሁን አዲስ አበባ ውስጥ ምን ተለምዷል? እስከ ግማሽ ቅዳሴ ድረስ አብዛኛው ሰው ይቀመጣል። ከዛ ዲያቆኑ መሃል ላይ የተቀመጣችሁ ተነሱ የሚል አዋጅ አውጃላል። ያን ያኔ ብዙ ሰው ሲነሳ ይታያል። እና ምን እየሆነ መጣ መሰላችሁ? በስርአቱ መሰረት በቤተክርስቲያን ስርዓት መሰረት ምዕመናን እንዳይደክማቸው እስከ ግማሽ ቅዳሴ መቀመጥ፣ ከዚያ የተቀመጣችሁ ተነሱ ካለ በኋላ ምን ማለት ከዛ መነሳት። ከዛ እግዚኦ ሲል ይነሳሉ አንዳንዶቹ ሀበነ ሲል ደግሞ ይቀመጣሉ። ይህን በቦታው የምናየው ሆኖ በደንብ የምታስተውሉ ክርስቲያኖች፣ የተቀመጣችሁ ተነሱ ያለው እስካሁን ቁጭ ብላችሁ ቆዩ ጥሩ ነው ለማለት አይደለም። በልቡናችሁ ሐኬት ስንፍና ድካም መጥቶባችሁ ህሊናችሁ ተበትኖባችሁ ከአራተ ዝንጋኤ ከንዋመ ሐኬት ከስንፍና እንቅልፍ ከመርሳት አልጋ እና መቀመጫ ቅዳሴውን ረስታችሁ ቤታችሁን ሂዳችሁ የተቀመጣችሁ በሐሳብ ማለት ነው። እዚህም ቢሆን ቅዳሴውን ረስታችሁ እንዲሁ መቼ ነው እቱ ሚሉ እያላችሁ ቅዳሴውን የረሳችሁት በልባችሁ የተቀመጣችሁ ተነሱ ነው ትርጉም እንጂ ተቀምጣችሁ የቆያችሁ አይደለም። ሲጀመር መቀመጥ አልታዘዘም። ይሄ ከምን አደረሰን መሰላችሁ? መቀመጥ ከመተኛት አደረሰን። መቅደስ ውስጥ ወደ ወደ መተኛ በጣም በሚገርም ሁኔታ አንድ እንደውም የመቤታችን ተአምር ላይ የተጻፈ ነገር ልንገራችሁ። ቤተ ክርስቲያን ውስጥ በምንችለው አቅም ቁመን ያለችን ጊዜ ተጠቅመን መጸለይ፣ ማስቀደስ፣ ቃለ እግዚአብሔር መስማት ነው ያለብን። በጣም የደከማቸው እናቶች አባቶች፣ መቋሚያ ሊይዙ ወንበር ሊይዙ ይቻላል። አሁን ግን ወጣቶች ራሱ ሳልቀር የመቋሚያ ሽሚያ የወንበር ሽሚያ ውስጥ ገብተናል። እንዲህ አሁን እኮ ነው መቆም የምንችለው። እስኪ በሉ አንድ ቃል። በጉብዝና ወራት ማንን አስብ። መቆም ቁመን ማስቀደስ የማንችልበት ወራት ይመጣል ወይ ታመን ወይ አርጅተን፣ ለዚያው ካበቃን ማለት ለእርጅና ነው ወይ ደክመን ይመጣል ዛሬ እንቁም፣ እንጂ ዛሬ እንቁም። ሰውነታችን ለምን ስንፍና እና ለማምደዋለን እና ይሄ ከምን አደረሰን? መቀመጥ ወደ መተኛት፣ ቅዳሴ ላይ ኪዳን ላይ ወደ መተኛት። አንዳንዱ ሰው እንደውም በዚህ ብርድ ልብስ ይዞ ይመጣል። ስለዚህ ቃል ይቅር ይቅርታ አርጉልኝ እንጂ ደህና ወቅ ያለ ለቅርፍ እንዲመቸው እና ምን ወሃማል መሰላችሁ? አንድ ቤተክርስቲያን ላይ በመጽሐፍ የተጻፈ ነው ወጣቶች መጥተው ቤተክርስቲያን ይተኛሉ። በምስጋና በቅዳሴ በኪዳን ሰዓት ማለት እና በሚገርማቸው ወጣቶች ናቸው። ወንዶች የተኙት እዚው ቤተክርስቲያን ውስጥ ህልመዝሜት ይመታቸዋል። ኤራስቶሆኑ እንድንጠነቀቀ የሚፈለገው ለዚህ ነው እና እንደምታውቁት ህልመዝሜት ሆነ ወንዶች ሆነ ሴቶች የወር አበባ ሆነው ወደ ቤተክርስቲያን ይገባል። አያጭ ሰው ከተኛ የሚሆነው አይታወቅም። ሌላ ምጣጣን ሊኖር ይችላል እና እንደዚያ ሲሆን እነዚህ ሰዎች እንደተኙ የእግዚአብሔር መልአክ መጥቶ አፍሶ ከቤተክርስቲያን ውጭ ጣላቸው። ከእንቅልፋቸው ሲኖሩ ከቤተክርስቲያን ወጥቀዋል። እንደዚህ የሚባለው መተን በረከት በምናገኝበት ፈንታ መርገም እንዳይመጣ እና እንዳንቀሰፍ ጥንቁቅ ሆነ ሰውነታችን ጠብቀን እንድንኖር በዚህ ምክንያት ሰለስቱ ምዕት ምን አሉ? በቤተ መቅደስ መቀመጥ አይገባም። አሁን በጣም ሰንፈን በጣም ሰንፈን ነው እንጂ የሚገርማችሁ በጥንቷ ቤተ ክርስቲያን፣ የጥንቷ ስላችሁ ያው ቀድሞ የነበሩት አባቶች ዛሬ ያለ ነው ሰዎች የተለያየነ እንደምታውቁ ነው እንጂ፣ በጥንቷ ቤተ ክርስቲያን ወንበር ራሱ አልነበረም። አሁን ወንበር ወንበር ስለሌለ ነው ሁሉ የሚል ሰው አለ። ቤተክርስቲያን እሄድ ነበር እዚያ ደብ። ፍክር ወንበር ወበር አላዘጋጁም፣ ይላል ጥሩ ነው መዘጋጀቱ። ግን በቀድሞ በጣም ብርቶች ስለሆኑ ብርቶች ወንበር ወበር ራሱ ቤተክርስቲያን ውስጥ አልነበረም። በጣም የሚያስደንቅ ዘመን እኮ ነው። እንዴት እንደተለያየን! ይሄንን ስራ አሰርተውልናል። ከዚያ በተጨማሪ ከምዕመናን ወገን ወደ ውስጠኛው ታቦት ወዳለበት ወደ ቤተ መቅደስ መግባት አይገባም። ክህነት የሌለው ሰው እንዳይገባ ስራ አሰርተውልናል። ይሄን የምናውቀው ነገር ነው። ሌላኛውና የሀሳብ የመቋጫ የሚሆነው ዛሬ ይህም ሳምንቱ ምኩራብ ስለሆነ አንዱ ሰለስቱ ምዕት የተሰሩት ስርዓት ይሄ ነው በቤተ ክርስቲያን መሸጥ መለወጥ አይገባም ቤቲቱ ቤተ ክርስቲያን የንግድ ቤት አይደለም ይህ የታንባ ወንጌል አስተምሯል እኛም ደግሞ ሰለስቱ ምዕት በፍትሐ ነገሥት አንቀጽ አንድ ላይ ሰርተዋል ቤተክርስቲያን የንግድ ቦታ አይደለችም ሰርተን ተምረን ተለውጠን ገብቶን የቤተክርስቲያን ስርዓት ወደ መጠበቅ ብንመጣ የንግድ ስርዓት አለማዊ ነገር ውስጥ ያለውን አናመጣው ነበር። አሁን አንዳንድ አብያተክርስቲያናት ወደ ጨረታ ይገባል ማጫረት ዶሮውንም በጉንም ምኑንም አምጥቶ ቤተክርስቲያን እኮ የንግድ ቤት አይደለችም። ክርስቲያኖች አስራት አውጥተው መባወን አስገብተው የጎደለው እንዲሞላ ማድረግ አለባቸው። ከዚያ ውጭ ግን ይሄ ቤት የንግድ ቤት አይደለም። ይሄ ራሱ አውደ ምሕረቱ ገንዘብ እንቀበልበት አልነበረም። ይህ ቦታው መካነ ትምህርት ነው፣ የትምህርት ቦታ ነው። ሰው ተምሮ ገብቶት ያለውን አይደለም ገንዘቡን ራሱን መስጠት ስለሚችል ገንዘባችንን ባሉት ሙዳየ ምጽዋት እናስገባለን። ከዚያ ውጭ ግን ቤተ ክርስቲያን ውስጥ ንግድ የሚመስሉ ነገሮች አሁን እንደውም ጥሩ ንግድ የሚገኝበት ቦታ እና ጊዜ መቼ ነው ከተባለ፣ በእኛ ዘመን ክብረ በዓል ከሆነ ቤተ ክርስቲያን ደጅ አካባቢ በቃ ዋነኛው የጦፈ ንግድ ያለው እዚህ አካባቢ ነው እና እኛ ራሱ ይሄ ትሪውን የምትገዙ ብርጭቆውን የምትገዙ ምናምን፣ አብዛኛው ሰው እንዲሁም በትክክል ጸሎት ሲያደርግ ደጅ ላይ ይሄ ክብረ በዓል ታቦት በሚወጣ ቀን በተለይ ዙሪያው መንገዱ ንግድ ስለሆነ በዚያው ገዝቶ ገስቶ የሚፈልገው ዕቃ ገዝቶ በትክክል እንኳን ጸሎት ሲያለት ቤቱን የሚመለሰው ስንቱ ነው ቤተክርስቲያን የንግድ ቤት አይደለችም አላማ አድርገን መምጣት ያለብን እሱን እንደሆነ ስራ ሰርተውልናል ክህነት የሌላቸው መቅደስ አይገቡም በፀና በተረዳ ደግሞ ሴቶች ወደ ቤተ መቅደስ አይገቡ የማይገቡት ለምንድን ነው ክህነት ስለሌላቸው ማለት ነው ይህን ነው። ከዚያ በመጨረሻ ሃይማኖት የሌላቸው ሰዎች ወይም የተወገዙ ሰዎች ወደ ቤተክርስቲያን እንዳይገቡ የቤተክርስቲያኒቱን በር ጠንክረው እንዲጠብቁ ሰለስቱ ምዕት ስርዓት ሰርተዋል። ሃይማኖት የሌለው ሰው ገብቶ ችግር እንዳይፈጥር፣ የተወገዙ ሰዎች ወደ ቤተክርስቲያን ክልል ውስጥ እንዳይገቡ ደጆቿን መጠበቅ ይገባል። ለዚህ ነው አሁን በጥንቷ ቤተክርስቲያን ይሄ የመጀመሪያው በር ደጀ ሰላም ነው የሚባለው እና ካህን ይቀመጣል። ካህኑ የሚቀመጠው በዱሮው ማለት በቆየው ስርዓት የሚገባውን ሰው ራሱ ማነህ? አንተ ምን ሰርተሃል ዛሬ እና መባ ይዞ ከመጣ እንዲሁም ይጠይቀዋል። ይሄን መባ ይዘህ ስትመጣ ግን የበደልከው ሰው የለም ብሎ ይጠይቀዋል። አይዩ ሰው አስቀይም ያለው ሲሎ መባውን አስቀምጠውና ሂደት ታርቀህና ይለዋል። ስለዚህ ምእመናን ህይወታቸው ሁሉ ቢጠይቅ ከን ደጅ ላይ ይቀመጣል። ሊቆርቡ የሚመጡ ምዕመናንን ራሱ ይጠይቃቸዋል። ምን ልታደርጉ መጣችሁ? ይላቸዋል። በትክክል ተምረው ከሆነ የአምላክን ስጋ በልተን ደሙን ጠጥተን ሕያዋን ሆነን ልንኖር ብለው ከመለሱለት ግቡ ይላቸዋል። ስለዚህ ደጆቿን ጠብቁ ብለው ስርዓት ሰርተውልናል። የመጨረሻው የእግዚአብሔር ማደሪያ የሆኑ ምዕመናንን አታቃሉ። የመጀመሪያው አንቀጽ አንድ መቋጫው ይሄ ነው። ምን አልኩኝ? ክርስቲያኖች የእግዚአብሔር ማደሪያ በሉስኪ ምዕመናንን ምን አትበሉ? አታቃሉ። የእግዚአብሔር ማደሪያ ምዕመናን የሚባሉት በነገራችን ላይ ከመቤታችን ጀምሮ መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ ካህናት እናንተን ጨምሮ ሁላችን የማን ማደሪያዎች ነን? ለዚህ ነው። ስለዚህ ማንኛውንም ሰው ክርስቲያን ምዕመናንን ማቃለል መናቅ አይገባም። ይልቁኑ ከፍ ሲል ደግሞ ክህነት ወዳላቸው ወደ አባቱ ሲጠጋ ማንንም መናቅና ማቃለል እንዳንችል ስራ ሰርተውልን ዝም ብለን ያገኘነው እየተሳደርን እያቃለል እያዋረድን። አሁን ደግሞ ታያላቸው አይደለም፣ ምዕመናንን ቀርቶ ትልልቆቹን አባቶች እንኳን የማያፍር ሰው ነው ያለ ለመሳደብ ለማዋረድ። ምን አይነት ዘመን እንደሆነ ይገርማል። እኛ ግን እንጠንቀቅ እንዳናቃለን። ስተት ቢሮ በፍቅር መገሰጽ እንችላለን። ማለት በልዩነት ፍቅር አንድ ሰው ከጎናችን ቢበድን ሄድን ለብቻ አንስተን ወስድን እንመክረዋለን። ለምንድን ነው አሁን ያለንበት ዘመን እንደዚህ ውጥንቅጥ የበዛው ከተባለ፣ ምዕመናንን የሚያቃልለው ብዙ ነው። ጻድቃንን የሚሳደበው ብዙ ነው። ሰማዕታትን እነዚህ ጻድቃን ግን የስንቱን ችግር እንደፈቱ ማን ያውቃል። በጣም ግን ዛሬው ጻድቁ አቡነ ገብረ መንፈስ ቅዱስ በዓለም የታወቀ ነው። ዜና ሕይወታቸው የሰሩት ተአምር ያደረጉት በተለይ ለኢትዮጵያውያን ማንም ተነስቶ ቅዱሳን ሊያቃልል አይገባም። ይህን የሰሩልን ስራ አንድ ተአምራቸውን ነገሪያቸው ሀሳብ የልኳቸው ምን ያህል እንደሆኑ ምን ያህል እግዚአብሔር በሕይወታቸው እንደከበረ ምን ያህል ክርስቲያኖችን እንደረዱ፣ ማን በተለይ ለሚታመንባቸው አንዲት እናት በጣም ደህና ናት እና የአቡነ ገብረ መንፈስ ቅዱስ ማህበር ገብታ የእሷ ማህበር ተርታ ተራ ሲደርስባት ገንዘብ አጣች። በምን ማህበሩን ትክፈል ነው? ይህኔ ምን አደረገች? አንዲት ላም ነበረቻት። ያችን እያለበች ወተቷን እየሸጠች ነው የምትኖረው። ምስኪን ሴት ናት። የጻድቁማ ማህበርና ዝክር ከሚታጎልብኝ ለምን እኔ ባዶ እጄን አልቀርም በረሃብ አልሞትም ብላ ያችን አንዲት ላም አርዳ ማህበርተኛውን በቡን ሸኘችበት። ያላት ትሬት እሷ ብቻ አላት። የሚገርመው ደግሞ ያቺ ላም ወልዳ ጥጃዋ ገና ጡት መጥባት አላቆመችም። እና ላማን አርዳ እንግዳ ሸኘች ማለት ነው። በዓሉ በሚከበርበት ጊዜ እና በኋላ ሰው አመስግኖ መርቆ ሄደ። እሷ ሌላውም ሰው ምንድነው የምትበላው ይቺ ሴት ግን በኋላ ምን ልትሆን ነው ላሟን አርዳ እያለ የሚዘባበጠው ብዙ ነው ሌላ እሱ ያውቃል አምላከ ገብረ መንፈስ ቅዱስ ብላ ጸልያ ተኛች ሲነጋ እስኪ ጥጇ እንዴት ሆነ አድራ ይሆን ብላ ሄዳ በረቱን ከፍታ ጥጇን ስታይ ላሚቱ ከሞት ተነስታ ጥጇ የእናቷ ጡት እየጠባች አገኘቻል እንደዚህ ያደረገው ማን ነው በምዕመናን አድሮ የሚኖረው እግዚአብሔር ነው በምዕመናን ማለት በማን በቅዱሳን በቃሉ ታምነው ህጉን ፈጽመው በሚኖሩ ምዕመናን አድሮ የሚኖር እግዚአብሔር ስለሆነ ከቅዱሳን በላይ ከመቤታችን ጀምሮ ባለ በሕይወታችን እንዳናቃለን አንዳችን አንዳችን እንዳንንቅ መድኃኔዓለም ይጠብቀን ያስተማረን አምላካችን ስሙ የተመሰገነ ይሁን ከአንድ ሳምንት በኋላ ስንገናኝ ጥምቀትን በተመለከተ እንማማራለን። ለምን ነው የተጠመቅነው? በአርባና በሰማንያ ቀን የምንጠመቅበት ምክንያት፣ ወንዶች ወንዶችን፣ ሴቶች ሴቶችን ክርስትና እንዲያነሱ የሚደረግበት ስርዓት እና በተመሳሳይ አንዲት ሴት ወንድና ሴት ልጆችን ብትወልድ በየትኛው ጊዜ ነው ቤተክርስቲያን ገብታ ክርስትና ምታስነሳ የሚሉ በጣም ጥርቅ የሆኑ ከምስጢረ ጥምቀት ጋር የተያያዙ የስራ ትምህርቶች እንማራለን። የምታውቋቸውን ጋብዙ፣ እናንተም እንዳትቀሩ። እግዚአብሔር የቀጠረው ሰው ይበለን። እግዚአብሔር ስ